ኢሳያስ አፈወርቄ ለሳውድ አረቢያ የጻፉት ደብዳቤ ሚስጥር ታወቀ የኤርትራ የ ውጭ ጉዳይ ሚኒስተር ኦስማን ሳላህ ለሳውድ አረቢያ መጎበኝታቸውን ከፕሬዝዳንት ኢሳያስ አፈወርቄ የተላከ መልእክት ለሳውዲ አረቢያ አልጋውራሽ መሐመድ ቢን ሳልማን መስጠታቸው ይታወሳል የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ የኢቢኤስ አቅራቢዋ ሉላ ገዙ ምን ተፈልጎ እንደሆን እስካሁን ለራሴም ጥያቄ ያልተመለሰልኝ ነው ብላለች። የብርቱካን ያልሆኑ የብርቱካን ታሪክ ለምን በዚህ ደረጃ በሐሰብ መስራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው ትላለች ኢቢኤስ ቴሌቪዥን ፕሮግራም አስታዋቂያ ሉላ ገዙ። የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በውድም ይሁን በግድም ኢትዮጵያ የቀይ ባህር ጠረፍ ተጋሪ ሀገር ትሆናለች ሲሉ ተናገሩ። ባለፉት ዓመታት በሕዳሴው ግድብ ዙሪያ ትክክለኛ መረጃ በመስጠት ለዓለም ላይ ተጽዕኖ መፍጠር ተችሏል ሲሉ ኡስታዝ ጀማል በሽር ተናገሩ። ኢራን ከአሜሪካ ጋር ቀጥተኛ ንግግር ትርጉም የለች ነው ስትል ውድቅ አደረገች። የሱዳን ጦር ባለፈው ሳምንት ዋና ከተማይቱን ካርቱም ከያዘ በኋላ በሰላማዊ ሰዎች ላይ ከህግ አግባብ ውጭ ግድያ እንደተፈጸመ የተባበሩ መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽን ገለጹ። ኔታንያሁ በፈረንሳይ አየር ክልል ወደ አሜሪካ። ዓለም አቀፍ የወንጀል ፍርድ ቤት እስር ማዘዣ ያወጣላቸው የእስራኤል ጠቅላይ ሚኒስትር ያሳፈረው አውሮፕላን በፈረንሳይ አየር ክልል እንዲያልፍ አድርጋለች በሚል ተወቀሰች። ክቡራን ቤተሰቦቻችን የኢትዮ ክረንት የዩቲዩብ ገጽን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። በያላችሁ በመልካም ቆይታ እንደሆንላችሁ በድጋሜ እንመኛለን። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ ፕሬዚዳንት ኢሳያስ አፈወርቄ ለሳውዲ አረቢያ የጻፉት ደብዳቤ ሚስጥር ታወቀ። የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳላ ሳውዲ አረቢያ መጎበኝታቸውን ተከትለው ከፕሬዚዳንት ኢሳያስ አፈወርቄ የተላከ መልእክት ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን መስጠታቸው ይታወሳል ራችን ላይ ግብጽ ሀሳብ አመንጭነት መቀመጫውን ዲጃ ሳውዲ አረቢያ ሪያድ በማድረግ እንደ ኤሮፓ አቆጣጠር 2020 ተቋቋመው ካውንስል ኦፍ አረቢያ ኤንድ አፍሪካ ስቴት ቦርዲንግ ሬድ ሲ ኤንድ ገልፍ ኦፍ ኤደን ቻርተር ላይ የጋራ ወታደራዊ ተቋም የማቋቋም ግብ የነበረ ሲሆን ከምስረታው ጀምሮ በቀጠናው ተዋና የሆኑት ኢትዮጵያ፣ ዩናይትድ አረብ ኤምሬት፣ ቱርክና እስራኤል ሶማሊላንድ ሳያካትት የተደራጁ በመሆኑ ውጤታማ ሳይሆን የቀረ ሲሆን ኤርትራ በተለይ በቸልተኛና በካውንስሉ ስብሰባ ላይ የመሳተፍ አንዳች ፍላጎት አልነበረባትም። ኢትዮጵያ መጣው ስትል ኤርትራ መራሯጧ በሳውዲዎች በኩል መሳቂያ አድርጓታል። ሁለተኛው ዜና ትንታኔ ስናል። በውድም ይሁን በግድ ኢትዮጵያ የቀይ ባህር ጠረፍ ተጋሪ ሀገር ትሆናለች ሲሉ አቶ ጌታቸው ረዳ ተናገሩ። ተሰናባቹ ጊዜያዊ ፕሬዝዳንት ጌታቸው ረዳ ከዱባይ በርድ ኦፍ ስቶሪ ኤጀንሲ ድረገጽ ጋር ሰፋ ያለ ቃለምልልስ አድርገዋል። በዚህም ቃለምልልስ የትግራይ ጊዜ አስተዳደር ፕሬዚዳንታቸውን እንዳበቃ ማረጋገጫ የሚመስል ምላሽ ሰጥተዋል። ለፖለቲካና ለሲኤንኤን የሚጽፈው ጄም ስቴማን ጋር ባደረጉ ቃለምልልስ የትግራይ መሪዎት እንዳበቃ የተረዱት መቼ ነው የተባሉት የተጠየቁት አቶ ጌታቸው ረዳ የህወሓት ትጥቅ ትግል አባል አለመሆኔ ከክልሉ አመራርነት ለመገለል ዋናው ምክንያት ነው ሲሉ መልሰዋል። ጌታቸው ከአንድ ዓመት በላይ የህወሓት መሪ የራሳቸውን ስልጣን በማደላደል ሲሰሩ ነበር። በዚህም ምክንያት ፕሪቶሪያው ስምነትና የትግራይ ጊዜው አስተዳደር ሴራ ሲሸርቡ ነበር ብለዋል። ህወሓት አምስት ቁንጮ ሰዎች መካከል የእኔ ትጥቅ ግል አባል አይደለሁም፣ በዚህ ምክንያት በእኔ ጋር ተባብረው አይሰሩም በሚል ስጋት ነበረ ሲሉም አስረድተዋል። አቶ ጌታቸው ረዳ በቃለ ምልልሱ ይህንንም አስረድተዋል። አምስት የኢቢሲ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፍርድ ቤት ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋል ያለው አምስት የኢቢሲ ቴሌቪዥን ጣቢያ ሰራተኞች በዛሬ ዕለት በፍርድ ቤት አቅርቧል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀን የጊዜ ቀጠሮ ላይ ብይኑ ለመስጠት ለመጪው ሰኞ ተለዋይ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በስምንት ተጠርጣሪዎች ላይ እያካሄደ ያለው ምርመራ በሰውና በሰነድ ማረጃ በስፋት ለማጣራት በሚል ነበር። ከስምንት ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርባ የተባለው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅና የመገናኛ ብዙኃን አንዱ ባለድርሻ የሆኑት አቶ ነቢዩ ጥዑም ልሳን በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀና ረዳት ፕሮግራሙ አዘጋጅ ህሊና ታረቀኝና የካሜራ ባለሙያ የሆኑት ቶማስ ደመቀ ፍርድ ቤት ቀርበው የዛሬውን ሂደት ተከታትለዋል። ተከትለዋል ቢት 17 2017 ዓ.ም በፀጥታ በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸ ተጠርጣሪዎቹ ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ አበባ ክፍለ ከተማ እና እንዲሁም ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ መጋቢት 419 ያቀረበ ጊዜ ቀጠሮ መጠየቅ ማመልከቻ ስምንት ተጠርጣሪዎች በሽብር ወንጀል ጉዳይ እንደጠረጠረ ይገልጻል። ከዚሁም ጋር ተያይዞ ምስክርነት ስትሰጥ የነበረው ምን ተፈልጎ እንደሆን እስካሁን ለራሴ ያልተመለሰ ጥያቄ ስትል ሉላ ገዙ ተናገረች። የብርቱካን ያልሆነ የብርቱካን ታሪክ ለምን በዚህ ደረጃ በሀሰብ መስራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው ትላለች። በኢቢኤስ ቴሌቪዥን ፕሮግራም አስታዋቂያ ሉላ ገዙ ሉላ ገዙ የብርቱካን ያልሆኑ የብርቱካን ታሪክ በሚል ርዕስ በተሰራው ምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል በቃ ስጠይቅ የነበረው እንዴት፣ ለምን፣ ምን ተፈልጎ ነው፣ እስካሁን ያልተመለሰልኝ ጥያቄ ነው ለራሴም ብላለች። በብርቱካን ታሪክ ላይ ከተለመደው ወጣ ያለ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዶ ክስ ተጀምሮ አንዳንዴ ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ታሪክ ግን ምን አይነት ክስ አልነበረም ስትል ሉላ ለፖሊስ በሰጠችው ቃል ገልጻለች። በኢቢኤስ አንድ ባለ ታሪክ ጉዳይ ደረሰብኝ ካለ ጉዳት የደረሰበት ቦታ ለምን ለምሳሌ በአይን በጆሮ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀርጽ ነበር ነገር ግን የብርቱካን ታሪክ ላይ ቅንጭላቷ በቢላዋ ፈቅፍቀውኛል ብላ ብትናገርም ጭንቅላቷ ላይ ያለው ነገር የሚያሳይ የተቀረጸ ነገር አልነበረም ስትል ቃሏን ለፖሊስ የሰጠችው መረጃ ነበር። ባለፉት አመታት በህዳሴው ግድብ ዙሪያ ትክክለኛ መረጃ በመስጠት በዓለም ላይ ተጽዕኖ መፍጠር ተችሏል ሲሉ ኡስታዝ ጀማል በሽር ተናገሩ። ባለፉት ሰባት አመታት በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ ትክክለኛ መረጃ በመስጠት በዓለም ላይ ተጽዕኖ መፍጠር ተችሏል ሲሉ የኪንግ ኦፍ አባይ ሚዲያ ስራ አስኪያጅ ኡስታዝ ጀማል በሽር ገለጹ። ኡስታዝ ጀማል ከኢቲቪ ጋር በነበራቸው ቆይታ ባለፉት አመታት በብዙ የአረብ ሀገራት ይሰራጩ የነበሩ አሳሳች መረጃዎች በመቀየር ትልቅ የሆነ አስተሳሰብ ለውጥ ማምጣት መቻሉን ተናግረዋል። ግድቡ የኔ ነው በሚልና መሰል መፈክሮችን እንቅስቃሴዎችን በማድረግ የህዝቡን የእኔነት ስሜት እንዲሰማው ማድረግ መቻሉ አንስተዋል። በዚህ የሀሳብ ልዩነት ያላቸው ሰዎች ጭምር ወደ አንድ መምጣት የተቻለበት ነው ሲሉ ገለጹ። ከፍተኛ መንግስት የስራ ኃላፊዎች፣ ሚኒስትሮች፣ አምባሳደሮች እንዲሁም በጎ ፈቃደኞች ላለፉት ዓመታት ግድቡ በሚመለከት በተለያዩ ቋንቋ መረጃ በማሰራጨት ሰፋፊ ስራ እንዲሰሩ ኡስታዝ ጀማል ጠቅሰዋል። በዚህም ዓለም አቀፍ ማህበረሰብ ኢትዮጵያ እንዳውቁትና እንዲጎበኙት እድል መፍጠሩ ገልጸው የኢትዮጵያ ህዳሴ ግድብ ዲፕሎማት ጥረት ብዙ ርቀቶች እንደሄዱ ማሳያ ነው ተብሏል። ጫና በበዛበት የህዳሴው ግድብ የሙሊት ሂደት ላይ የዲፕሎማሲ ስራ በጥልቀት ተሰርቷል ያሉት ኡስታዝ ጀማል በሽር፣ ይህም አለማው ላይ ተጽዕኖ በመፍጠር ውጤት ያስገኛል ስለመሆኑ አስረድተዋል። ዲያስፖራ ሆነም ሌሎች ኢትዮጵያዊ በሀገር ጉዳይ ላይ አንድ እንደሆኑ ህዳሴው ግድብ ትልቅ ሚና ተጫውቷል ብለዋል። በህዳሴው ግድብ ዙሪያ የተፈጠረው ውዥንብር በማጥራትና ትክክለኛ መረጃ በማድረ መንግሥት መንግስት ትልቅ ስራ ይሰራ እንደነበር ገልጸዋል። ኢራን ከአሜሪካ ጋር የቀጥተኛ ንግግር ትርጉም የለች ነው ስትል ውርቅ አደረገች። የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ ከአሜሪካ ጋር የኒኩሌር መርሃ ግብር የሚደረግ ቀጥተኛ ድርድር ትርጉም የለች ሲሆን በሁለት ሀገር መካከል ያለው ውጥረት ገልጸውታል። ትራምፕ ባለፈው ወር ለኢራን መሪ አያቶላ ሀሊ ካሚኒ በላኩት ደብዳቤ ቴራን ኒኩሌር መርሃ ግብር ጋር በተገናኘ ድርድር እንዲታደርግ አለበለዚያም ግን ከፍተኛ ወታደር እርምጃ ይጠብቃታል ማለታቸው የሚታወስ ነው። እንደ አልጀዚራ ዘገባ ከሆነ የውጭ ጉዳይ ሚኒስትር በመግለጫቸው ድርድር ከፈለግ ማስፈራራት ፋይዳ ምንድን ነው? በማለት የዋሽንግተን የድርድር ጥያቄ ቅንነት የሌለው ሲሉ አጣጥለውታል። ቴህራን በዚህ ቀደም በዋሽንግተን ጋር ቀጥተኛው ውርቅ አድርጋለች። ይሁን እንጂ በተዘዋዋሪ ድርድር ግን ክፍት እንደሆነም ተናግራለች። የሱዳን ጦር ባለፈው ሳምንት ዋና ከተማይቱን ካርቱም ከያዘ በኋላ በሰላማዊ ሰዎች ላይ ከህግ አግባብ ውጭ ግድያ እንደተፈጸመ የተባበሩት መንግስታት ሰብዓዊ መብት ከፍተኛ ኮሚሽን ገለጹ። የኮሚሽኑ ሊቀመንበር ቮልከር ቱርክ በሰጡት መግለጫ የሱዳን ጦር ሙሉ ምርመራ እንዲደረግ ጠይቀዋል። ፈጣን የድጋፍ ኃይሎች ጋር በመተባበር በተጠረጠሩ ጥርጣሬዎች በካርቱም በርካታ አካባቢዎች በሰላማዊ ሰዎች ላይ የማጥቂያ ግድያ ስለተፈጸመባቸው በርካታ ጉዳይ የሚገልጹ ታማኝ ሪፖርቶች እንዳሳሰባቸው የገለጹ ሲሆን የዓለም አቀፍ የወንጀል ወንጀለኛ መቅጫ ህግ እንደነዚህ አይነቱ ተቀባይነት ለሌለው ድርጊት ወንጀለኞች የፈጸመ ግለሰብ ሆነ የማዘዥ ኃላፊነት ያለባቸው አካላት በህግ መጠየቅ አለባቸው ብለዋል። ሚስተር ሚኒስትሩ ቱርክ ጽፈት ቤታቸው የታጠቁ ሰዎች ሲቪሎች በደማቸው ሲገደሉ የሚያሳይ ብዙ ዘገናኝ ቪዲዮዎች እንዲገመገሙ ሲሆኑ ጉዳዩ አሳሳቢ እንደሆነ ሰራዊቱ ላለፉት ሁለት ዓመታት ከአሬ ሴብ ጋር እየተዋጋ ባለ የእርስ በርስ ጦርነት ለዓለም ላይ እጅግ የከፋ ሰብአዊ ቀውስ ማስከተሉን ተናግረዋል። በካርቱምና አካባቢ የታጠቁ ታጣቂዎች በሰላማዊ ሰዎች ላይ ተገድለው የተባሉ ቪዲዮዎች በማህበራዊ ሚዲያ ላይ እየተሰራጩ ቢሆንም እስካሁን ለቀረበበት ውንጀላ ከሱዳን ታጣቂ ኃይሎች ምላሽ አልሰጡበትም። ይህንም በእንዲህ እንዳለ በጥሩ ወር የጦር አዛ ዛሬ ጀኔራል አብዱልፈታር ቡልሃን በጊራ ግዛት ዋና ከተማ ዋዲ ሜድላን ተፈጽሟል የተባለው የመብት ጥሰት የሚያጣራ ኮሚቴ ሹመው ምንም እንኳን ግኝት እስካሁን ይፋ ባይሆንም በዋድ ማዴና ውንጀላ ተከትሎ አሜሪካ በጀኔራል ብሩሃን ላይ ማዕቀብ መጣሏ ይታወሳል። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በፈረንሳይ አየር ክልል ወደ አሜሪካ ቀኑው በአለም አቀፋዊ የወንጀለኞች ፍርድ ቤት የእስር ማዘዣ ያወጣባቸው የእስራኤሉ ጠቅላይ ሚኒስትር ያሳፈረው አውሮፕላን በፈረንሳይ የአየር ክልሏ እንዲያልፋ አድርጋለች በሚል ተወቀሰች ሳይ የዓለም አቀፋዊ የወንጀል ፍርድ ቤት ICC አባል እንደመሆኗ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአየር ክልሏ እንዳያልፍ ማድረግ ይጠበቅባት ነበር። እንደ ፍላይት ራዳር 24 ድረገጽ መረጃ መሰረት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሃንጋሪ ወደ አሜሪካ ሲጓዙ የፓሪስ አየር ክልል ተጠቅመዋል። ምንም እንኳ ፈረንሳይ ኔታንያውን ትይዛቸዋለች ተብሎ ባይጠበቅም፣ ዓለም አቀፋዊ ወንጀለኛው ፍርድ ቤት አቅም መዳከሙ ግን የሚጠቁሙ ሆኗል። በሕይወት የሌሉት የሐማስ መሪዎች ጨምሮ ኔታናሁን የቀድሞ መከላከያ ሚኒስትር ዮብ ጋላንት በአይሲሲ ተይዘው ይቅርቡ ትእዛዝ ወጥቶባቸው በር የሚዘነጋ አይደለም። ፈረንሳይ እንደ ፍርድ ቤቱ አባል አገር እንደሆነች ባለስልጣን የመያዝ ህጋዊ ግዴታ እንዳለበት አይሲሲ በአሰራሩ ያስገድዳል። ፓሪስ ኔታንያሁ ወደ አሜሪካ ሲጓዙና በአሜሪካ ሲመለሱ ለሶስተኛ ጊዜ አየር ክልሏን ስትፈቅድ መሆኑም ተነግሯል።